አሰላም አለይኩም ወረህመቱላሂ ወበረካቱሁ የተከበራችሁ የቻናላችን ቤተሰቦች እንደት ናችሁ ደህና ናችሁ ወይ እኛ ለነን አልሀምድሊላሂ ዛሬ ግዲ ወደ ስራ ተመልሻለሁ አንዳንድ ነገሮችን አሳያችኋለሁ የተለያዩ መፈረሻዎችን የቤት እቃዎችን የተለያዩ ነገሮችን ገዝቼላታለሁ እሱን አሳያችኋለሁ አብራችሁ ይቆዩ ይታያል ከፊት ለፊት ማለት ነው። እና ደግሞ እስኪ አዲስ ነገር ቆንጆ አለኝ፣ ግን ያው ሂጃብ አለበሰች ከተበ እንጂ ሹርባ ልትሰራ ነው የመጣቸው። አንድ ቆንጆ አለኝ ከነበይ እናትሽም እኮ ታይሻል። እዚህ ሲው ታምረ ማሻአላ። እና ያው እንግዲህ እንደ ባህላችን እንደ ወጋችን አርቲ እወዳለሁ፣ ጥቁር አርቲ። ያው ማሚ እየነቀለብኝ እያናድሪኝ ቆይ ማሳያችኋለሁ፣ ሁሉንም እና አርቲ በጣም ነው የምወደው። ቶንሲል ተነስቶብኝ በነገራችን ላይ አሞኛል፣ መርፌ ምናምን አዘብኝ። እንግዲህ የቶንሲል ነገር ታውቁታላችሁ። ስድስት መርፌ የተወጋሁ ነው። እስኪ ባርጉልኝ። የማይነቀል ነገር ቢኖር ቶንሲል ነው። ያው ከልጅነቴ ነው የጀመረው። እንግዲህ ትንሽ ትንሽ እየቆየ ይነሳል ማለት ነው። እስኪ አትክልቶች ምን እንደደረሱ ላሳያችሁ። ብዙ አዳዲስ ነገሮች አሉ እንግዲህ እንግዲህ ቺን ሰርቪሳችንንም አደስ ሰፋ እያደረግን ነው። ያው ያጠፋን ነገር አንደኛ ሄኖ ቺን እያስተካከልን ነው፣ ገና እየሰራራን እየተራራብ ነው ማለት ነው። ሙዛችንም እንደምታዩት ሀገር ጥሏል። በነገራችን ላይ አንዱ አፍርቶ ተበልቶ ተጥሎ ሌላው ተክቷል። ማሻላ በጣም ፈጣን ሙዝ ነው። ፓፓያችን ራሱ እንግዲህ እናንተ ከያችሁ አትቆያችሁ። ከዚህ ጀምራ እንግዲህ ተበልታ ተበልታ እዚች ጋር ደርሳለች ማለት ነው። ማሻላ በጣም ፈጣን ነው። እንግዲህ እኔ ከመጣው ሁለት አመት ከምናምኔ ከዛ በጣም ትልቅ ለውጥ አለ። አቮካዶ እንደምታዩት ትላልቅ ሆነዋል። ፓፓያዎቹም እንደዚህ እንደዚህ አማምረዋል። አቮካዶዎቹ ምናምን በቃ ያው ሸንኮራው ተነቅሏል። እዚህ ነበር ታስታውሳላችሁ። እቺ ስትሰራ ግን ተነቅሎ ወደዛ ሄዷል ማለት ነው። ብቻ እንደምታዩት ትላልቅ ሆኗል። ሌላው ጣላያችሁትም ይመስለኛል። እስከዛሬ ትናንሽ ሆኖ ነው እናንተ የምታውቁት። ቡናዎቹ ራሱ ማሻአላ አድጋ እንደምታዩት እንደውም ቦታ የተመቻቸው ማለት ነው። አብበው ራሱ ለማፍራት እየተዘጋጁ ነው። ቀይ ማሳያቸው አለ። ያው አሁን እንግዲህ ግቢያችን ዝርክርክ ብሏል ቤት ምናምን ትንሽ እያስተካከልን ስለሆነ ማለት ነው። የሚታይ የሚታይ አይደለም ኢንሻአላህ በቅርቡ ፈው አድርገና በደንብ አሳያችዋለሁ ማለት ነው። እና ያው እንግዲህ አርስቲ ሞዴል እንት ጭና ዳሚም እዚህ እንደምታዩት ማሻአላ ያው ታነጫጭቷል ማለት ነው። ያው ሁሉም ሰው ስለሚቆርጠው ነፈልቆ ደን ሆኗል ያውም እኔ በአግባቡ ሊይዘውም ሁሉም ሰው ነው የሚቆራርጠው ጥቁር አርቴ ምናምን ራሱ ቆርጦታል ማለካካችልኝነውአበተለንደወድ አይኝሎብበሎያለደምታ ቡናዎቹ አሻላሁት እንደዚህ ቻ አድገዋል ማለት ነው አድገው እንደዚህ ማበብ እየጀመሩ ነው የሚገርም ነው ለውጣቸው በነገራችን ላይ እኛ ከበረታን ሁሉንም ነገር በቃ በግቢያችን ማድረግ እንችላለን ትንሽ ነው ግን ለሙከራ ነው እንሻላ ግን ወደፊት ብናሰፋው ከውጭ የምናመጣው ምንም ነገር አይኖርም ማለት ነው። እንግዲህ አስቡት እንዴት እንዳደገ። እንግዲህ ከታያቸው ፍሬው አብቦ ረግፎ ማፍራት እየጀመረ ነው። አያምርም? እነዚህ እነዚህም አብብ ጀምረዋል። ቦታው ስለተመቸው ነው እንጂ የሚገርመው ሁሉም በአንድ ነው የተተከለው። ግን የሚገርም ነው አስተዳደጉ በቃ እንግዲህ እንደምታዩት የፍራሹ የጥጥ ፍራሽ ሁለት ከሩብ ነው የሚፈልገው፣ ማለት ነው ሰፊ ስለሆነ ከፍታም አለው። እሱ እንግዲህ ያው 1500 ብር ነው የአንድ ፍራሽ ልብስ ዋጋ ማለት ነው። የትራሱ ደግሞ 450 ብር ነው። ፍራሹ ራሱ ደግሞ ብቻ ነው ማለት ነው የዘረጋሁት። አንዲት የፍራሽ ልብስ ነው ያነጠፍኩት ምክንያቱም ያው ከጊዜ አንጻር ማለት ነው። እዙሙን የትራስ ጎን ነው የፈረሽኩት ማለት ነው። ለማሳየት ያክል ነው። ሙሉ ፈርሽ ባሳያችሁ በጣም ደስ ይለኝ ነበር፣ ግን ያው ጊዜ የለኝም ትንሽ ቢዚ ስለሆንኩኝ እሱ ማድረግ አልቻልኩም ማለት ነው እና ያው ያው እንደምታዩት የእሷ በጣም ብዙ ነው ማለት ነው። 24 ትራት ልብስ እና ስምንት ፍራሽ ነው ማለት ነው። ስለዚህ ለስምንቱ ፍራሽ 24 ትራት ስለሚያስፈልገው እንደዛ ነው ያደረግነው። እንግዲህ ይሄን ሁሉ መፈረሽ ስለሚከብድ ያው እንደዚሁ ካሳየኋችሁ በቂ ነው ማለት ነው። ያው ማማሩን ምኑን እዚሁ ማየት ይቻላል። የእሷ እንግዲህ ብዙ ነው ያያችኋለሁ። እንደነገርኳቸው እንግዲህ እንሻላ ቤተሰቦቿ የሚደሰቱበት ያድርጋቸው እሷንም ደግሞ ለገንዘቧን በረካ አድርጎ እና ፍራሻውእናት ትራሱ ይሄን ይመስላል። ያው በአንድ አይነት እንትን ያሰራሁላት ማለት ነው። ማሻአላ ጥጡ በጣም ጥራት ያለው ጥጥ ነው። ያው የተወሰነ ነው የቀረጽ ነው፣ ምክንያቱም አይመችም ማለት ነው፣ እንደ ልብ ለመቀጽ ሁሉንም አስፓልት ላይ ምናምን ስለሆነ የሚወርደው ወደ ቤት ለማምጣት ያው ብዙ ስለሆነ እንደ አይነት ነገር አይመጣም፣ ትራንስፖርቱን ማወዛደሩ ምናምን ስላለ እንግዲህ በተገኘው አጋጣሚ የተወሰነ ለማሳየት ያክል ነው የተቀረጸው። እንደዚህ የሚያምር ፍራሽና ትራስ አላት። እንግዲህ አሁን ጨምሯል ጥጥ ፍራሽ ማለት ነው ሁለት ሺህ አንድ መቶ ብር ገብቷል። ሺህ ስምንት መቶ ነበረ። አሁን በጣም ለውጥ አለው ጭማሪ ያለው እንግዲህ ምንም አድርግ አይቻልም። ባለበት የሚቆይ ነገር የለም። ይህን ይመስላል እንግዲህ። እቃዎቹ ዋጋ ዝርዝር ደግሞ ነግራቸዋለሁ። እንግዲህ እንደዚህ የሚያማምሮ የቤት እቃ ገጽ ጀላት አለው ማለት ነው ብርጭቆ የሻይ ብርጭቆ የውሃ ብርጭቆ የተለያዩ ነገሮች አሉ። እንግዲህ ሶፍራ ደግሞ እንደምታዩት ፕላስቲክ ሶፍራ ነው የገዛሁላት ያው ገጠር ላይ እነዛ ስለሚቆራረጡ እነዚህ ሶስት መቶ ምናምን የሚገዙ ሶፍራዎች ይቆራረጣሉ ቤተሰቦቻችን በደንብ ካልያዟቸው እና ይሄ ለምግብ በቂ ነው ማለት ነው። እና እንደምታዩት ዋጋቸው መቶ መቶ ብር ነው ፕላስቲክ ሱፍራዎቹ። እንደምታዩት ደግሞ ረከቦት አለ። ሁለት ሺ ብር ነው እሱን የገዛሁት። ሲኒዮን ሺ ሁለት መቶ ብር ነው የገዛሁት። ይች የምታዋት የምታምር ሱፍራ ደግሞ ሰባት መቶ ብር ነው የገዛሁት። አሁን በጣም ጨምሯል ማለት ነው እና የውሃ ብርጭቆ ደግሞ አለ እንግዲህ፣ አራት ማዕዘን ማለት ነው እሱ እንግዲህ ያው ሁለት ሺ ብር ነው ሁለት ደርዘን የገዛሁላት፣ ሀያ አራት ሀባ ማለት ነው ሀያ አራት ፍሬ። ከዚያ የሻይ ቡሽ አለ። የሻይን ቡሽ ሁለት ደርዘን ነው ያው ደርዘን ስላችሁ አስራ ሁለት አስራ ሁለት ፍሬ ማለት ነው። እሱንም ደግሞ እንደዛው ገጽችላት አለው ማለት ነው፣ ዘጠኝ መቶ ብር ሁለት ደርዘን እና የወጥ ማራቢያ ሳህን ብላይ ነበረ ማይካዎቹ እኔ ብዙ አይመችኝም። በተለይ ለገጠር አይመቹ ብዬ ነው ማስበው እነዚህን ኒኬል ሳህኖችን ገዝችላታለሁ። እንደ አገልግል መጠቀም ይችላሉ እንደ ብዙ ነገር ዋጋቸው ሶ ሶስት መቶ ብር ነው። እና ደግሞ እነዚህ ማንኪያዎች፣ ማጥለያ፣ ብሪቅ፣ የተለያዩ ነገሮች እነሱም ደግሞ የስኳር ማንኪያዎቹ መቶ ሀያ ብር ነው ደርዘኖቹን የገዛሁት። ማጥለያው አርባ ብር ነው። ሾካና ማንኪያው ደግሞ ደርዘኑ ሶስት ከሀምሳ ሶስት ከሀምሳ፣ ሰባት መቶ ብር ማለት ነው ሁለቱ። ከዛ እንደምታዩት የምታምር እንትናለች ፔርሙስ እሷ አንድ ሺህ ብር ነው። እነዚህ ሰርቪሶች ደግሞ ሰርቪሶቹ ሰባት መቶ ብር ነው። ሶስቱን የገዛኋቸው ሶስት ሰርቪስ ነበር ያለችኝ፣ ግን ማቹ ይሻላል በሚል ያው ብራቸውን በተናጠል ሲገዛ ስለሚጨምር አንዷ አነስ ያለች ብትሆንም ለሻይቦች ትሆናለች። ሶስቱን ሰባት መቶ ብር ማለት ነው። እና የጎማ ትሬዎች አሉ እንደምታዩት የጎማ ትሬዎች መቶ ሀምሳ መቶ ሀምሳ ሁለቱ ሶስት መቶ ብር ነው የገዛኋቸው ያማምራሉ ቀለል ያሉ ናቸው። እና አራት ማን 45 ቁጥር ትሪ ደግሞ 400 ብር ማለት ነው። 50 ቁጥር አለ ታች ትልቁ ተልቁ እሱ 480 ብር ነው የተገዛው። ቲማቲም ጆኮች 960 ብር ነው ሁለቱም የገዛኋቸው ማለት ነው። እና ሶፍራውም እንደምታዩት ነው። እና እኛ ማምሩ እቃዎች እኔ እንግዲህ ለኔ የወደድኳቸውን እቃዎች ነው የገዛሁላት ማለት ነው። እና ብሪቃ አለ ሻይ በራድ አንድ ተኩል ናት። እሷም አራት መቶ ብር ነው የተገዛችው ማለት ነው። እና ብርጭቆ እንደምታዩት እንግዲህ ጠንካራ ነው የሚያምር ነው። ያው ብዙ አይነት ብርጭቆች ቢኖሩም እኔ ወደዋለሁ ይሄንን። በእርግጥ ለማጠብ ያው ትንሽ ጥንቃቄ ይፈልጋል። ረዥምም ስለሆነ እ እጃችን ቶሎ ላያስገባ ይችላል። ግን ቢሆን የሚያምራል። በጥንቃቄ ከያዙት ከነዚህ ከአጫጭሮቹ ብርጭቆች የተሻለ ነው። እና እንደምታዩት ነው እንግዲህ ያው። እነዚህን ገዝችላታለሁ የሚያምር ነው ሁሉም ጭልፋዎቹ ሁለት ሁለት መቶ ብር ነው የተገዙት ማለት ነው። የወጥ ጭልፋዎቹ እና ይሄ ሳህን ደግሞ እኛ ሀገር ላይ ቤንጋላታም በተለይ ወደ ገጠር አካባቢ እነሱም ይወዱታል። እንደ ልባቸውም ይሆናሉ፣ አይሳቀቁም። በዛ ላይ ቢያጠቅሱበት እንደ አገልግል እንደምናምን ይጠቀሙታል። ያው መቼም የገጠር ነገር እናውቀዋለን ሁላችንም ማለት ነው እና ማይካዎቹ ወጥ ትኩስ ነገር ሲነካቸው የሆነ ውስጣቸው የመቀየር ነገር አለው እና ለእነሱ ምቹ አይሆንም፣ በቀላሉ ይሰበሩባቸዋል። ለቤተሰቦቻችንም እንገዛው እቃ ያው ጥንቃቄ ይፈልጋል። መልክ ብቻ ሳይሆን ማለት ነው እና የውዱ ቤቆች አሉ። እነሱንም ሰማንያ ሰማንያ ብር ነው የገዛ ሁለት መቶ ስልሳ ብር ማለት ነው ሁለቱም ፍራሽና ትራስ ልብሷ እንግዲህ ይህን ይመስላል። የተለያዩ ነገሮች አሉሙሉ መፈረሻ ያልቻልኩም ከጊዜ አንጻር ያው ሁሉንም ለመቅረጽ ስለማይመች አንዳንድ ጊዜ ቢዚ ተሆኑ እና ሁሉም አይቀረጽም። በአንድ አድገን እንዲ ብዙ ቃምና ሙሉም ፈርሽ ባሳያችሁ ደስ ባለኝ፣ ግን ከመንገዛበት እና ከመኖሪያ ቤታችን መራረቅ ምክንያት አይመቻችም ሁሉንም ለመቅረጽ። ይህን ይመስላል እንግዲህ ያው

እና ይሄን ይመስላል። የፈርኔ ጨርቃዎች ምንም እንደዚህ በአብዛኛው በየቀኑ ነው የሚጨምሩት። በዛ ላይ ደግሞ አሁን አንዳንዴ ሰዎች በቃ ወላሂ በቃ ለማትገዙ አታሰልችውም። በቃ ይሄን አሳዩልን፣ ጠይቁልን፣ ምናምን ትላላችሁ። እኛ ሰዎች ጋር ተጋፍጠን ስንት ነው ወጣ ወረደ ብለን በቃ ወይ ብር አይገባ ወይ ደግሞ እኛም ደግመን ሳነዛቸው ስንቀር እነሱም ይበሳጫሉ። ለእኛ ጥያቄ ራሱ መልስ አይሰጡም እና በጣም እየተቸገርን ነው ባካችሁ። ፕላን ካላወጣችሁ ወደ ሰው መታችሁ፣ የእኛ ጊዜያችንን ሰውተን ጊዜያችንን አጣበን ነው ሄደን የምንጠይቀውም፣ ኦንላይን የተቀምጠን ከእነሱ ጋር የምንከራከረውም፣ ተደዋውለን ካርዳችን የምንጨርሰውም እንደዛ ነው እና በቃ ካልገዛችሁ